የሮፍና ሙዚቃ በመንዙማ ተከሽኖ ይዘንላችሁ ብቅ ብለናል። ቢስሚላህ አልሐምዱሊላህ፣ አሰላቱ ወሰላሙ ዐላ ረሱሊላህ ወዓላ አሊሂ ወሰሕቢህ ወመንዋላህ። የተከበራችሁ ወንድምናቶች አሰላሙ አለይኩም ወረሕመቱላህ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ሆኖ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬም ለእናንተ አስተማሪና ቁምነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለው። እስከ ቪዲዮችን ፍጻሜ ድረስ አብራችሁን ሆኖ፣ እስከዛ ይህን ቪዲዮ ቫይራል እንዲወጣ ከእናንተ የሚጠበቀው ላይክ እንዲሁም ኮሜንት በማድረግ የበኩላችሁን አስተዋጽኦ እንድታበረክተው ባክብረው ተጠይቃለው። ዛሬ የምናየ ወንድምናቶች የሮፍና ሙዚቃ አለማዊ ዘፈን ላይ የሚታወቅ ሮፍናን የተባለ ግለሰብ ሙዚቃ መንዙማ ባዮች አዝማሪዎቻችን ሰርቀው በመንዙማ ከሽነው ይዘው ብቅ ብለዋል የሚል ይሆናል። ይህ ስላችሁ ደነገጣችኋ? አደንግጡ። ይህን አዝማሪያችን ምን እንደሚለን እንስማው።

አሁን ይህ ምን ይባላል? አሁን እነዚህ ግለሰቦች በጣም የሚገርመኝ ምን እንደሆነ ታውቃላችሁ? ለሙስሊም ኡማ የሚጨነቁ ሙስሊም ማህበረሰብን አንድ ለማድረግ ቀንና፣ ጠዋትና ማታ የሚለፉ ተብለው የተለያዩ መድረክ ላይ ሲቀርቡ ነው እኔ በጣም ያስፈራኝ፣ በጣም ያሳዝነኝ ሀይቃ ማለት ነው። ይህ ተረስቶ ነበር። ሶሚት የሚባለው ተረስቶ ነበር። ሲረሳ ጊዜ አለሁኝ ያስታውሱኝ ይመስል ከሮፍና ሙዚቃ ኮፒ ፔስት የተደረገ በቲክቶክ ሊሆን ይችላል፣ ታክሲ ላይ ሊሆን ይችላል፣ ስራ ቦታ ላይ በሆነ አጋጣሚ አጠገባችሁ ተከፍቶ ልሰሙ ትችላላችሁ። ሮፍና የተባለ አንድ አርቲስት አለ። ደሴ ደሴ ከሚለው ሙዚቃ ኮፒ ፔስት አርጎ ባክግራውንድ ክላሲካል፣ በአጠቃላይ ግጥሙ ብቻ አውጥቶ

ደሻጎዞሰም ዛልዋ ይገቡሳአቡ ሰም ቀድሞ ታቢ እራ እና ሌላ በጣም ያሳዝናል። ወላሂ በጣም ያሳዝናል። ወዴት የሄደን እንዳወለን። አሁን እነዚህ ግለሰቦች በሚያሳዝን ሁኔታ ሜንበር ቲቪ ላይ ይቀርባሉ፣ ቢላል ቲቪ ላይ ይቀርባሉ፣ የተለያዩ ቲቪዎች ላይ ይቀርባሉ። ለምን ሲባል ለወጣቶች አረያ ይሆናሉ ተብለው ማለት ነው። እነዚህ አረያ አይደለም፣ አር ነው የሚሆኑት። በግልጽማ ይህን ቃል በመጠቀሚ በጣም ይቀጣል። እነዚህ ሰዎች ካካ ናቸው። የምን አረያ ነው? እኔ ወላሂ አታፍሩም እንዴ? አትርሱኝ ነው እኮ እያለ ያለው ይሶሚት ገጣባ የሆነ ሰውዬ ማለት ነው። ሮ ቆንዳ የሆነ ድምጽ ይዛ ማለት ነው። አትበል አይቃ፣ በጣም ያሳፍራል፣ በጣም ያሳዝናል። ከመንሃጅ ከአቂዳ በፊት ሙስሊም መሆን ይቀድማል ምናምን እያለ ላቸው አቂዳ መንሃጅ ማለት እስልምና ውስጥ ስትገቡ ጊዜ የምትይዙትን ነገር ነው። ይህን ነገር ከሌለ እስልምናችሁ ፉርች ነው። ለምሳሌ ክርስትና ዓለም ውስጥ መንሃጅና አቂዳ አለ። መንሃጅ ለምሳሌ ቱፊት ሚሉት ነገር አለ፣ ሐዋርያ ቅብብሎች የሚሉት ነገር አለ። ያን ነገር ተከትለናል ይላል፣ መንሃጃችሁ አቂዳቸውስ የተበረዘው የኢየሱስን አስተምሮትን ይዘናል የና አትናቲዎስ ምናምን ነገር ከሆነ ጊዜ በኋላ ኢየሱስ የማያውቃቸውን ሰዎች አረዳት ተረድተው፣ ከዛ እኛ የኢየሱስ አቂዳ ውስጥ ነው ያለ ነው ይላል ኖ። ስለዚህ አቂዳ ከምንም በላይ ይቀድማል። አቂዳ ማለት እምነት ነው፣ በቃ ጠንካራ የሆነ እምነት ወይም ደግሞ ጸዳ ያለ እምነት ማለት ነው። ሌላ ትርጉም እኮ የለውም። መንሃጅ ማለት ደግሞ መንገድ ማለት ነው የሰለፎች ጎዳና ማለት ነው። ሌላ ትርጉም እኮ የለውም። የሰለፎች ጎዳና ስንል የነማ ቀደም ሲል የነበሩ ሶስት ምርጥ ትውልዶች ነቢዩ አለይሂ ሰላቱ ወሰላም ተከተሏቸው ያሉን፣ እንዲሁም አላሁ ሱብሐነሁ ወተዓላ እነዚህ ቅኑ መንገድ የተከተሉ ሰሃቦችን የተከተለ ሰው ገነትን እንደሚገባ ጌታችን አላሁ ሱብሐነሁ ወተዓላ በተከበረው ቃሉ ነግሮናል። ስለዚህ ከዚህ ውጪ ሊትራሊ ትርጉም ማታመጣለትን ነገር እስቲ ምን አንድ አደርጋለሁ ብለህ ለቢዝነስ ብለህ እንዲህ አይነትን ራፕ አታረግ ይሻልሃል። ምክንያቱም አላ ዘንድ ትጠየቃለህ ወንድሜ። ዛሬ ላይ በዲን መቀለድ ማላገጥ ቀላል። ስብሓንላ እያልክ ትቀልድ ነበር። ኮሚዲያን እያልክ በአላህ ቃል እየቀለጥክ ነበረ። በቁራን እያሾፍክ ነበር በነቢዩ አለ ሰላቱ ወሰለም ሐዲስ እያሾፍክ ከነበረ፣ በውላማዎች እያላገጥክ ከነበረ ውላማዎች የነቢያቶች ወራሾት ናቸው የሚለው የነቢው የነቢዩ አለ ሰላቱ ወሰለም ትዕዛዝን ተጻረህ ማለት ነው። ድሪድ አድርገህ ለምን እህ አትል ለዝጎ ምናምን ነገር እያልክ ማለት ነው። አላህን ፍራ። ኢስሐቅ መሰለኝ አይቱ ሰመ አላህን ፈራ። ልጆች ሚዲያ ላይ አውጥተን ማለት ነው በልጆች ተሸቅላለን እና ይህ የጭንቅላት መቀንጨር ይባላል። ወናውዝ ወደ ቀጣይ ቪዲዮ ስንሸጋገር ይህን በአዳም ልኮ እንዴት ሰዎች ለአንድ ሴት ለሞተች ሴት ለዛም ለጠንቋይ እንዴት እንደሚገብሩ እንመልከት። ነገር ግን አብዛኛው ሰው ይህን ድርጊት ባህል ይመስለዋል። ነገር ግን በእስልምና ሽፋን ይህን ድርጊት እንደሚደረግ ይህን ቪዲዮ እንመልከተው። ዳይ ወደ ቪዲዮ ብስሚላህ ወሰላቱ ወሰላሙ ዋላ ረሱሊላህ፣ ኢና ሊላሂ ወኢና ኢለህ ራጅዑን። እዚህ ቪዲዮ ላይ የምታዩት የባህል ዘፈን አይደለም ያለ አህባሪያዎች ሆይ፣ ነገር ግን ለሰይጣን የሚፈጸም አምልኮ ነው። አገራችን ላይ ለጂን ከሚፈጸሙ አምልኮዎች ውስጥ ሰዎች ተሰብስበው እንደዚህ ድቤ እየተመታ እየተጨበጨበ ማጓራት ነው። አገራችን ላይ ሰዎች ከሚያመልኳቸው ጂኖች ውስጥ ሰይፉ ጨንገሬ፣ አዳል ሞቴ፣ ወሰንጋሎ፣ አንበሶ፣ ራሂሎና የመሳሰሉት ይገኙበታል። ነገር ግን አላሁ ስብሓነ ወተዓላ እኛንም ሆነ ጂኖችን የፈጠረው ሁላችንም በብቸኝነት እሱን እንድናመልከው ነው። ሁላችንም በቋንቋችን ተምረን ሕዝባችንን ከክህደት ለማውጣት የአቅማችንን እንጣር። ተውሒድ የነቢያት ሁሉ አስተምሮት ነው። ተውሒድ ማለት አላህን በብቸኝነት ማምለክ ካላህ ውጭ በጠቅላላ የሚመለኩትን መራቅ ነው። የዛር አምልኮ፣ የጂን አምልኮን እንራቅ። ሀይቃ፣ በጣም ያሳዝናል። እንዲህ አይነት ድርጊቶች በተለያዩ ቦታዎች፣ በተለያዩ ክልሎች ውስጥ እንዲህ አይነትን ባድ አምልኮ በእስልምና ሽፋን ሙስሊም ነን እያሉ እንዲህ አይነትን ነገር የሚያራምዱ ሰዎች አሉ። እነዚህ ሰዎች አልተማሩም። ዳዋ ሲደረግላቸው ጊዜ አንተ የሙስሊም ከፋፋይ፣ እንዲህ አይነት ነገር አታድርግ ብለው ለእሁዳቸው የሚያድሩ ኡስታዝ ተብዬዎች አሉ። የሆነ በቅንጡ ዓለም ውስጥ የሚኖር ከሆነ ኡስታዝ ነው። በቃ እንደ ሙድህ የሚልክ ከሆነ ኡስታዝ ነው። የገባው ጭስ ነው፣ አራዳ ነው ምናምን ነገር። ሌሎቹ ደግሞ ጉም ናቸው። በነዚህ ሰው ግን ሰው የሚያስጨንቀው ምንድን ነው? ወላሂ ይህን ነገር ነው። ነቢዩ አለ ሰላቱ ወሰላም የመን ላይ አንድን ሴት ሰዎችን ከአላህ ውጭ እንዲገዙ ታደርግ ነበር። ነቢዩ አለ ሰላቱ ወሰላም ማለት ነው መዲና ላይ ሆነው ይህን ነገር እንቅልፍ ይነሳቸው ነበር። ዛሬ ላይ አጠገብህ ቤተሰቦችህ፣ ዘመዶችህ እንዲሁም ደግሞ የምታውቃቸው ሰዎች መስጂድ ውስጥ ማይክሮፎን ይዘህ ይህን ነገር ልክ እንዳልሆነ መናገር እየቻልክ አንተ ግን እንደሙዳቸው ብለህ ላሽ ትላል። ነገ አላፊነት ትጠየቃለ። ከዚህ ተግባራችሁ ተቆጠቡ። ውስታዞች ይህን ነገር እያያችሁ ይህን ዲቴል ገብታችሁ ካላብራራችሁ እናንተ ካልተናገራችሁ ማን እንዲናገርላችሁ ነው የምትፈልጉት? የውስታዝ የዓሊን የመሻይህብ ዋና ኃላፊነት ምንድን ነው? እንዲህ አይነትም ባዕድ አምልኮን መቃወም ነው። ሌላ ፐርፐዝ እኮ የለው። አላሁ ስብሓነሁ ወተዓላ ከመቶ ሀያ አራት ሺህ ነቢያቶች በላይ የዚች ምድር ላይ የላከበት ዋነኛ ዓላማ እርሱን በብቸኝነት እንዲያመልኩ ከእርሱ ውጭ ያሉ ነገራቶች፣ ሰዎች በመራቅ መንግሥተ ሰማያት ወይም ደግሞ ገነት ጀነትን እንዲገቡ። ከዚህ ውጭ ሌላ ዓላማ ይዘው የመጣ አንድ መልእክተኛ የለም። ወለቀድ ዋስና ፊ ኩል ዩመቲን ረሱለን አኔቡዱ ላህ ወስተኒቡ ጣውት። በእርግጥ በእያንዳንዱ ህዝብ መልእክተኛ ልከናል ይላል። ያ መልእክተኛ የተላከበት ዋነኛ አንኳር ነጥብ ብቸኛው አሸናፊ አጋር የሌለውን አላህ በብቸኝነት አምልኩ፣ ከእርሱ ውጭ የሚታይ የማይታይ አካላትን አታምልኩ መመለክ ያለበት መገዛት ያለበት ሰዎች መጠራት ያለባቸው መመካት ያለባቸው በብቸኛው አላሁ Subhanahu Wa Ta'ala ነው። ተመካ ሕያው በማይሞተው ጌታ ይለናል ጌታችን አላሁ Subhanahu Wa Ta'ala። ይህን ጌታችን ደግሞ መገዛት ያለብን እስከ ሞታችን ፍጻሜ እንደሆነ ጌታችን አላሁ Subhanahu Wa Ta'ala አይደለም ለኛ ለነብዩ አለይሂ ሰላቱ ወሰለም ራሱ ጌታህን እስከ እስከ ዕለተ ሞት ድረስ አጥራው እርሱም ብቻ ተገዛ ብሎ በቁርአን በግልጽና በማያሻማ መልኩ ይናገራል። ዛሬስ ውስታዝ ነው ቀንጡ የሆነ ህይወት ላይ ይኖራል። ነገር ግን ነቢያቶች የተላኩበት ዋነኛ ዓላማ አይዳስስ ለምን ሲባል በሁለት ማሊያ መጫወትን ስለሚፈልግ። እንደነዚህ አይነት ሰዎች በተለይ የዱኛ ፍቅር የወጠራቸው ውስታዞች በተመለከተ ውስታዝ አዳስ ከማል ያለውን አለ፣ እስቲ እንስማ። እኔ አንድ ትልቁ እውነት ልንገራችሁ በዚህ ዘመን ማለት ነው አላህን ካልፈራ ሰውየው እንደ ሸህነትና እንደ ኡስታዝነት የሚያከብር ነገር የለም። ነጋዴዎች ቻይና ሄደው ዱባይ ሄደው ቦሌ ጋቃቸው ሲገባ ያልፍ ይሆኑ አልፍ ይሆኑ እጃቸውን በኪሳቸው አርገው ላ ኢላሀ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዟሊሚን ምናምን ብለው ነው አይደለ ነው አይደለ ነው አይደለም? ወንድሞቼ፣ ነው የዘመኑ ሸህና የዘመኑ ኡስታዝ ቤት ያለው ነው አይደለም። እኔ ምን ሆኑ ላይ አይደለም ችግር ዋላሂ እኔ እንደው ሽርክን አብጠርጥረው ተናግረው ቢሆን በዚህ ዘመን ያሉት ይገርመኝ ነው። ኡስታዝ የሚባሉት ሀገራችን ላይ በሁሉም የቪዲያ ቡድን ሚሆን ውሰብት ሲናንተ ኤላንትራ የሚባል የሃይንዳይ ሀይ ማርክ ያለው መኪና ኳሽክ የሚባል መኪና ያለው ኡስታዝ ማለት ኡስታዞች በተፈጥሯቸው ቅድም ስለ ነቢዩ ሰለላሁ አለይሂ ወሰለም ሲነገር ሰምታችኋል። ስንት ነገር ሲመጣላቸው ሰው ሳያበሉ ማይበሉ ነበሩ። ዛሬ ነጋዴ ከሚያገኘው በላይ ማን ነው የሚያገኘው? አንድ ሰው ኡስታዝ መባል ብቻ ነው የሚጠበቅበት። በቃ ኡስታዝ ከተባለ ይገባለታል። አልበቅ ማለብ ነው ኡስ አር ማለብም አይጠበቅበትም፣ ይገባለታል። ማለብም ስራ እኮ ነው። ዋላሂ ሰርተው ቢሆን ደስ ይለኛል። ሁለተኛ ሚስት ነው ችግር የለም ይገባለታል። ኡስታዝ ብቻ ይባል። ሴቶቹ ነው ያለው ኡስታዝ ገለሲፋ የሱማ አራት ማንኛውም ነገር ያደርገኝ ትላለች አትልም። እውነተኛ ማንነቱን አታውቀውም። ስለዚህ ኡስታዞች ሆይ ይሄ ድምፅ ፋይል የሚደርሳችሁ ሆይ አላህን ፍሩ። እኛ እናንተ ከምታገኙት ገንዘብ አይደለም ችግራችን። ቢያንስ ግን ከሰማይ ያንቧቧላችሁን አላህ አትርሱ። የድሮ ኡስታዞች እኮ ትልቅ ነገር አገኙ ከተባለ ሰው ቤት ሰደቃ ሲጠሩ ስጋ መብላት ነው ድሮ ምግብ ነበር ትልቅ ነገር የሚባለው አሁን እኮ የሆነ ኡስታዝ የሆነ ሰፈር ላይ ለኡስታዝ ለምን መኪና እንገዛላቸውም ሹፍ መድረሳ ለምን አንከፍትላቸው እኳር የሚባለው ከዛ ስራቸውን ይዘው እኛ ቤት እንሰራላቸዋለን በደምብ ያቅሩ በቃ እሳቸውን ወደ ንግድ ሳናስገባ ህዝቡን ያንቁልና ንኳር የሚባለው እሺ ለኡስታዝ ገሌ ኮረንላን የገዛንላቸው አሁን ለኡስታዝ ገሌ ቪትስ ስንገዛ ትንሽ አይደብር እንት ቅሬታ አይፈጠር? ውስታዞች በመኪና ሰክረዋል እያሉ ሰጪዎቹ ዕውቀት ስለሌላቸው፣ የተሻለ የሚሆነው ምን ነበር ኮሮላ መኪና መግዛት ሳይሆን ፒክአፕ ለእያንዳንዳቸው ገዝቶ ገስቶ ምን ማድረግ ሹፌር ቀጥሮ ለዘላቂው ከሰው ብር እንዳይፈልጉ፣ ሹፌሮቻችሁ ይሄው አስተዳድሩ እናንተ ግን አላህ ከኛ በላይ እውቀት ሰጥቷች፣ ይህ ሁሉም ነገር አላሁ ስብሐናሁ ተዓላ አመቻችቶላችሁ ሲያበቃ፣ ካላሁ ውጭ ሰዎች ሌላ ባላንጣ ይዘው ካላሁ ውጭ እየተጣሩ፣ እናንተ ግን ያላህን መብት አታስቀድሙ። ይህ በጣም ነውር ነው። በጣም ያሳዝን ነገር ነው። አላሁ ስብሐናሁ ተዓላ ቀልብ ይስጣችሁ፣ እኛን ቀልብ ይስጠን። እንግዲህ እኔም በተናገርኩት እናንተን በሰማችሁት